በጣም በጣም በጣም የብዙ የብዙ የብዙ ልጆች እቃ ነው የተያዘው። ስተቱ ግን የማን ነው ብለን ካልን ደግሞ የላኪዎቹ ልጆች ስተት ነው። እምትልኩትን እቃ የንግድ እቃና ለቤተሰብ የሚላክን እቃ ከናንተ የበለጠ መንግሥት ጠንቅቆ ያውቃል። መንግሥት ለኛ ስንፈልግ እኛ ነው እንጂ ማይረዳው የራሱን ነገር በደንብ አድርጎ ይረዳል። ስለዚህ ስትልኩ እናንተ ትክክል አይደለም የላካችሁት ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው። አሰላሙ አሌይኩም ረህመቱላሂ ወበረካቱ ውዴቱ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ደስ ደስ እያለኝ ነው ወደ ዩቱብ ስገባ በጣም ረድ ፈአል ስላለ ማለት ነው። በጣም ነው የምናመሰግናችሁ። ሀሉም የምታመሰግናችኋለች ማለት ነው ስለምትከታተሉን። ዛሬ ዋናው የመጣንበት ዋናው ምክንያት ስለ ካርጎ በተደጋጋሚ ስትጠይቁን ስለነበረ የማውቀውን ነገር ልንገራችሁ ብዬ ነው ማለት ነው። ለምን በሰመራ በኩል የተያዙት እቃዎች ይሄ ወሬድ አሁን ምናልባት አምስት ወር እንደዛ ሊሆናቸው ነው። እኔ ራሴ መከታተሉን አቁም የነበረ ለምን እቃ የለኝም እኔ ዛ የእኛ ከወጣ በኋላ ነው እናንተ የተያዘው ግን እከታተል ነበር፣ በጥሩ ሁኔታ ምን እንደደረሱ ምን እንዳሉ መንግስት ምን አለ ምን አለ እያልኩ ከታተል ነበር እከታተል ነበር። አሁን ግን ብዙ እህቶች ባክሽ አዚዛ ባክሽ ባክሽ ስላሉኝ እኔም ጠይቂያለሁ ማለት ነው። የጠየኩትና የተሰጠኝን መልስ ልንገራችሁ። የጥያቄ የያየ ገባ እቃ ምን ደረሰ መንግስት ወረሰው ወይስ የሚወጣ ነገር ነው። እንዴት ነው አዝማሚያው? ምንድን ነበር ጥያቄ የመጀመሪያ? የካርጎ ቤቶች እቃ ያው እቃቸው ሲያዝ ጥፋተኞች እነሱ እንደ ራሳቸው ነው የሚያውት። ለምን የላኩት እቃ ወይም የተቀበሉት እቃ የንግድ እቃ ነው ወይስ የግለሰብ እቃ ነው? ማጣራት ወይም መለየት ማወቅ ነበረባቸው። ለምን እየተላኩ ያሉት በግለሰብ ለቤተሰብ የሚላኩ እቃዎች ናቸው እንጂ የንግድ እቃዎች እንዳልሆኑ ነው እና ውስጡ የንግድ እቃ ስለተገኘበት ነው በጣም በሀይለኛ ሁኔታ እነዛ እቃዎች የተያዙት ከተያዙ በኋላ ግን ፀጥ አላሉም እየተከታተሉ ነበረ መንግስት የሚለውን እየሰሙ ነበር መንግስት መልስ ሰጠ ቀረጽ ይወጣበታል ትከፍላላችሁ እቃችሁን ትሰጣላችሁ ካልሆነ እቃ ይጎረሳል ነው አይ እነሱ ደግሞ ኖ ይውጣ ያኔ ነገሩን አውጥታችሁ ንገሩን፣ ከፍለን እናስወጣለን መልስ ነበረ። ከዛ በቀጠሮ በቀጠሮ እንደገና ደግሞ መልስ መጣ። ተገመተ ተገምቶ ይሄን ይሄን ያክል ትከፍላላችሁ ሲባሉ፣ ይሄ በጣም ከአቅማችን በላይ ስለሆነ አስተያየት ይደረግልን እባካችሁ ተብሎ ደግሞ እነዚህ ይግባኝ ይጠይቃሉ። ከዛ እንደገና ደግሞ መንግስት አስተያየት አድርጎ ሲመጣ እነዚህ ሰዎች መክፈል ይችላሉ ወይም አይችሉም፣ አሁን በቅርብ ቀን የሚታወቅ ይመስለኛል። ይሄ ነበር ስራው፣ እየተጠባበ ለምን ይሄ በቀጠሮ የሚሰራ ስራ ነው። ዛሬ ሄደህ ጠይቀህን ዛሬ መተህ እንዲህ የሚባል ነገር አይደለም። መንግስት መልስ ይሰጣል፣ እነዚህ መልስ ይሰጣሉ። ከመንግስት መልስ እስከሚመጣ ወር ሚፍጅ፣ ሁለት ወር ሚፍጅ፣ ሶስት ወር ሚፍጅ መጠበቅ ብቻ ነው እንጂ ሌላ ምንም አይነት መፍትሄ አልነበረም። ስለዚህ አሁን እኔ እየሰማሁት ምንድን ነው፣ አስተያየት እንዲደረግላቸው ጠይቀዋል። መልስ እየጠበቁ ነው። መልሱ ሲመጣ አቅማቸው የሚፈቅድ ከሆነ ከፍለው ያወጣሉ። እናንተ ደግሞ እቃችሁን ከፍላችሁ ታወጣላችሁ ማለት ነው ግን እዚህ ሁሉ ጦስ ውስጥ የተገባው ምንድነው የእቃ አላላካችን ብልሃቱና ስልቱ ትክክል ስለ አይደለም አሁን እኔ እንደሰማሁት አንድ በርሜል ውስጥ ሽርጥ በሙሉ ሽርጥ ነው አሉ አንድ በርሜል አንድ በርሜል ውስጥ ስድስት ላፕቶፕ አንድ በርሜል ውስጥ ይሄ ከሻፍ ኦኬ የንግድ ዕቃ ገብቶበታል ስልክ ሳይቀር ሞባይሎች ምናም ብዙ ነገሮች ብዙ የንግድ እቃዎች ገብተዋል። ስለዚህ አንድ የካርጎ ባለቤት ይሄን ሳጥን ውሰድ ስትሉት ብድግ አርጎ መውሰድ እንጂ እዛ ውስጥ ምን አለ ምን የለም ምናልባት ተሰባሪ እቃ አለ የለም ብሎ ሊጠይቅ ይችል ይሆናል እንጂ ስንት ሰዓት አስገባሽ፣ ስንት ሞባይል አስገባሽ ብሎ አይጠይቅም። ለምን እነዚህን ነገሮች በካርጎ የሚሄዱ እቃዎች አይደሉምና። ስለዚህ ከአሁን በኋላ እቃ ስትልኩ እናንተ በእንደዚህ አይነት መልኩ አትላኩ። አስባችሁታል? የእናንተን እቃ እንዲያዝባችሁ ያደረገው በአንድ በርሜል ውስጥ ሽርጥ ሞልቶ የላከችው ወይም የላከው ሰው ነው። ማነች? ራሷ ናት የምታውቀው። እኛ ወሬውን ዜናውን ሰማን እንጂ እነማን ናቸው አልሰማንም። እነዛ ሰዎች ከፍለው ያስወጡታል። እውነት ሊነግዱ ከሆነ አሁን መንግስት የጣለበትን ግብር ከፍለው አውጥተው ሊሸጡት ነው እንደዚህ አይነት ሰዎች ናቸው ጦስ የሚያስገቡት። እና በሰመራ በኩል የተላከ ወደ 27 ኮንቴነር መንግስት የያዘው በመጨረሻ ደረጃ ላይ ደርሷል። የመጨረሻው ውሳኔ መጥቶ ይሄን ያክል ተከፍላላችሁ ብሎ ሲደመድም ከቻሉ ካርጎ ቤቶች ከፍለው ያወጣሉ። እናንተ ደግሞ ከፍላችሁ ከነሱ ታወጣላችሁ ማለት ነው። ከአቅማቸው በላይ ከሆነ ያለው አማራጭ ምንድን ነው የሚሆነው? መንግስት ያንን ዕቃ ይወርሳል ማለት ነው። ስለዚህ አላህ ስብሃነሁ ወተዓላ ብዙ ምስኪንና ድሆች እህቶች ስላሉ የእነሱን ሀቅ አያስወስድባቸው። በአንዳንድ ህገወጥ ስራ ህገወጥ ስራ ነው። የግለሰብ እቃ ነው ተብሎ የንግድ እቃ ማስገባት ህገወጥ እኮ ነው። ወጋለሁ መልካለሁ፣ ያኔ ሁላችንም እናጭበረብራለን። ጤነኞቹንን ማለት ሳይሆን እናጭበረብራለን። ግን በእንደዚህ አይነት መልኩ አገርን ማምታታት እዛ የሚያምታቱት አንስቶ እኛ ደግሞ ዝሁኑን ሀገራችንን ማምታታት አግባብ አይደለም። ለሌላም ሰው እንጎዳለን። እርስ በራሳችን ነው ዞሮ ዞሮ እኛ የምንጎዳዳው፣ እንጂ መንግስት እኮ ስለኛ ብሎ አይጎዳም። መንግስት እኛ መጉዳት ከቻለ ለሱ ቀላል ነው እዝም ሆነን እዛም ሆነን። ስለዚህ መተሳሰቡ በጣም ጥሩ ነው። እኔ የካርጎ ሁኔታ የማውቀው ይሄን ነው። አሁን ራሱ በሰመራ በኩል ተከፍቷል። በኮምበልሻ በኮምበልሻ ስለን እየሰራ ነው። አልቆምም። አሁንም እንደቀጠለ እኮ ነው ስራ። የናንተ ተይዟል እንጂ ሰው እኮ ቀውል እየላከ ነው ባግባው እንደውም መማሪያ ሆነ፣ ጥንቃቄ እንዲወስዱ ተደረገ እና ኢንሻአላህ የእናንተም ዕቃ ለቤተሰቦቻችሁ በሰላም ይደርሳል ብዬ ተስፋ አደርጋለሁኝ። አይዟችሁ፣ አብሽሮ ይሄ እኔ የሰማሁት ነው። ተማም ለጥያቄያችሁ ለመመለስ ስለፈለኩኝ ነው። አህላም የኔ ውድ፣ ምን እየሰራች ነው? አቤት ላብስ ሲደረቅ ነው እንግዲህ። ሞሉም ውስጥሽ ይሞቅሻል። ዛሬ እኔና አህላም ጎረቤት ሁነን ወተናል። አንደኛ አህላምን ልናዝናና፣ ሁለተኛ ደግሞ እራታችንን ልንበላ። አሉም ዬ ድክም ብሏታል። ሙቀቱን አልቻለችሁም። ይኸው ፍዝዝ ድንግዝ ብላለች የኔ ውድ የእኔ ወዴ ምንድን ነው እሱ? እንደሱ ላቧን ስታደርቅ ነው እንግዲህ። ኡፉ ትለዋለች ሀቢ ብትይ ሱፐርማርኬት ዙራ ዙራ ዙራ ድክም ብሏት እቃዋን ገዝታ ኢነብ ገዛች፣ እንጆሪ ገዛች። የሚገርማችሁ ነገር እንግርም ያለ ነገር እንጆሪን የራሴ ካየሁ አቤት፣ ሕጻን ሆኜ ነው እንጆሪ ያየሁትና ኢነብ ጥቁሩን ገዛች፣ እንጆሪ ገዛች። አንድ ደግሞ እኔም ማላቀው እንደ እንትን ከረዝ ይመስላል፣ ግን ከረዝ አይደለም። ያው እሷ በዩቱብ ስለምትከታተላቸው በእንግሊዘኛ ታውቃቸዋለች፣ እነሱን ገዛች በጣም ደስ ብሏታል። እንግዲህ እቤቷ ሂዳ ደግሞ እነዛም ባየችው መልኩ እንትን ትላለች ማለት ነው፣ ትጠቀምባቸዋለች ማለት ነው። እና ያው ቁጭም ብላ ውጭም ሆና የጸጉሯ ነገር በጣም ነው የሚያሳስባት።